የዚህ ፍጥረት አስፈሪ ወሬ በየቦታው ተዛመተ። ጦረኞችን ወደ ድንጋይ ስለምትለውተው በአማልክት ስለተረገመችው ልጃገረድ አሉ የተባሉ ጀግኖች ሁሉ ገድሏን ሰሙ። ሺዎችም ልባቸውን በኩራት ሞልተው ሰይፋቸውን መዘው ስማቸው በጀግንነት እንደሚነሳ እያለሙ ወደ እርሷ ገሰገሱ። ማናቸውም አልተመለሱም። በብቸኝነትና በሽሽት መሃል ሜዱሳ እርግማኗን ገርታ ጋሻዋ አደረገችው። አሳልፎ የሰጣት የከዳት ቤተ መቅደስ አሁን ወና ሆኗል። በሴቱ እስር ቤቷና ዙፋኗ ሆነ። ሐዘን ያጠላባቸው ትርክቶች እንኳን የጀግኖችን ቀልብ የመሳብ ኃይል አላቸው። የሜዱሳ እርግማን ዜና ወደ አማልክቶቹ ደረሰ። እንዲህ አይነት ፍጡር መሰንበት የለበትም በማለት አወጁ። የጎርጎኗን ጭንቅላት ቀልቶ ለማምጣት የተመረጠው የዙስ ልጅ ፐርሴስ ነበር። ሆኖም ከዙ ስለተወለደው ጀግና እንኳን የተለኩ ያለ ኦሎምፐስ እርዳታ የማይቻል ነው። ፐርሴስ ከሄዲስ በጥላ የሚሸፍነውን የራስ ቁር ተቀበለ። ይህም የራስ ቁር ከሜዱሳ እይታ ይሰውረዋል። ከሄርሚስ በሚያስደንቅ ፍጥነት አየር ላይ የሚያንሳፍፍ ክንፍ ያለው ጫማ ተቀበለ። ሜዱሳን የረገመቻት አቴና እንደ መስተዋት የተወለወለ የነሐስ ጋሻ ሰጠችው። ይህም ለመመከት ሳይሆን ነጸብራቅ ለማየት የሚሆን ነው። ከዙስም ጥርብ ድንጋይ ሁለት ቦታ የሚሰነጥቅ ስለት ያለው በመለኮታዊ እሳት የተቀጠቀጠ ሰይፍ ወሰደ። ፐርሴስ ሜዱሳን ከረገሙት አማልክት የወሰደውን ስጦታ ታጥቆ ወዳለችበት ደሴት ደረሰ። ሰለባዋና ስለ ብቸኝነቷ ምስክር በሆኑት ዝም ባሉት ሐውልቶች መካከል ትዘዋወራለች። ፊቷን ላለማየት በጋሻ ውስጥ ባለው ነጸብራቅ ብቻ በመመራት ፐርሴስ በፍጥነት ጥቃት ሰነዘረ። እናም በአንድ ምት እርግማኑ ተሰበረ። ሞት ግን ከዝምታ ጋር አልመጣም። ማንነቷ ጭራቅ እንዳልነበረ ለማሳየት የሜዱሳ አንገት ሲቀላ የፖሳይደን ልጆች በራሪው ፈረስ ፔጋሰስ እና ክሪሳኦር ወደ ምድር ተቀላቀሉ። ፐርሴስ ጭንቅላቷን ታጥቁ በብዙ ግዛቶች ዞሯል። እርሷን በመጠቀም ነገስታትና ጭራቆችን ወደ ድንጋይ ለወጠ። ኃያሉ ታይታን አትላስም ሳይቀር በእይታዋ ወድቋል። ሆኖም ፐርሴስ ካለፈ ከብዙ ዘመናት በኋላ በጥንታዊ ግሪካውያን ዘንድ የሜዱሳ ገድል ቀጥሏል። ከክፉ መንፈስ እንዲጠብቃቸው ምስሏን በጋሻዎቻቸው በትጥቆቻቸውና በአንገታቸው ዙሪያ ያኖሩ ነበር። አማልክቱ የተረገመች ብለው ቢፈርጇትም ጥንታዊ ግሪካዊያን በመከራዋ ውስጥ ራሳቸውን አይተዋል። ሜዱሳ ባለጥፋቷ የተቀጣች ሴት፣ የጥበቃ የመከዳትና የሀዘን ምልክት ሆነች።